ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምናላችሁልን ከሁለተኛው የዩቲዩብ ቻንላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን ከዝውውር ጉዳዮች ጋር አያይዘን ዛሬ እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ይዘንላችሁ ቀርበናል። እነሱን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን የዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችንን ወደ እናንተ ለማድረስ እነሆ ዳግም ተገኝቻለሁ። ስለምታደምጡኝ ከልብ አድርጌ ነው የማመሰግነው። ቪዲዮችንን እንደተለመደው ላይክ እያደረጋችሁ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታችሁን እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የቦሪሲያ ዶርትመንዱ ተከላካይ የሆነው ኒኮ ሽሎተርቤክ በቅርብ ሳምንታት ውስጥም ከጀርመኑ ክለብ ሊለቅ ይችላል በሚል ስሙ ሲነሳ ቆይቷል። የ26 ዓመቱ ተጫዋች ውል እንግዲህ በውድድር ዘመኑ መጨረሻ ላይ ይጠናቀቃል። እናም የጀርመኑ ቡድንም ውሉን ለማደስ አልቻለም። ቀደም ሲል የሊቨርፑል ፍላጎት ዝርዝር ውስጥም እንደነበር ቢዘገበም፣ አሁን ግን ከስፖርት ቢልድ የተገኘው ዘገባ እንደሚያሳየው ከሆነ የፕሪምየር ሊጉ ክለብ ይህንን የጀርመን ተከላካይ የማስፈረም ጥረቱንም ትቶታል። በፕሪምየር ሊጉ ክለብም አመራሮች በጠሮር የዝውውር መስኮት ከመከፈቱ በፊትም ለተጫዋቹ የዝውውር ጥያቄ ላለማቅረብም ወስነዋል። የአዲስ መረጃ ለቦሪሲያ ዶርትመንድ ትልቅ ማበረታቻ የሚሆን ሲሆን እነሱም ከተጫዋቹ ጋር አዲሱን ለመፈራረምም ጥረት ያደርጋሉ። በተቻለ መጠን ግን ክለብ ውስጥም እንዲቆይ ነው የሚፈልጉት ኒኮ ሽሎተርቤክን። እሱ ለቡርናቸው አስፈላጊ ተጫዋች ነው። እናም ለሊቨርፑል ጠቃሚ ግዢ ሊሆን ይችል እንደነበር ጥርጥር የለውም። ሊቨርፑል በመከላከል በኩል ተጋላጭነት ሲያሳየን ቆይቷል። እናም በጠሮር ጥራት ያለው የመሀል ተከላካይ ማግኘትም ይችሉ ነበር። ይህ በእንዲህ እንዳለ ሊቨርፑል ከክሪስታል ፓላሱ ማርክ ጎሂ ጋርም ስሙ በስፋት ተያይዟል። ሊቨርፑል በሚቀጥለው ወረም ተከላካይ እንደሚያስፈርም መገመቱ ትክክል ነው። እናም የእንግሊዝ ብሔራዊ ቡድን ተጫዋችም የሆነው ማርክ ጎሂን ለማስፈርምም ስምምነቱን መደምደም ይችሉ እንደሆነ መታየት ያለበት ጉዳይ ነው። እንግዲህ እርሱን በርግጥም በሊግ ውስጥ ካሉ ምርጥ ተከላካዮች አንደኛው ሲሆን የ25 አመቱ እንግሊዛዊ ተጫዋችም እጅግ በጣም ጥሩ ግዢ ሊሆን እንደሚችል በርካቶች ያምናሉ። በሌላ በኩል ሊቨርፑል የኢብራሂማ ኮናቴን ውል ለማራዘምም እየሰራ ነው። የፈረንሳይ ብሔራዊ ቡድን ተጫዋቹ በክለቡ እንዲቆይ ማሳመን ከቻሉ የጀርመኑ ተከላካይን ማስፈረም ምንም ትርጉም አይሰጥም። የጀርመኑ ተጫዋችን ለማስፈረም ውሳኔያቸውን መሰረዛቸውን ስንመለከት የ26 አመቱ ፈረንሳዊ በክለቡ ለመቆየትም ሙሉ እምነት እንዳላቸው ተስፋ ማድረግ ብቻ እንደሆነ ነው መረጃዎቹ የጠቀሙት። ሊቨርፑል እና ቸልሲ ከክለብ ብሩዥ የሚገኘውን ጆኤል ኦርዴኔዝን ለማስፈረም ፍላጎቱ አላቸው። ይህ እንግዲህ የአንድ ዓመት ዕድሜ ያለው የመሀል ተከላካይ በቤልጅየም ጥሩ አቋምን አሳይቷል። እናም የትልልቅ ክለቦችም ትኩረትን ስቧል። ከቦሊቪፕ በደረሰ መረጃ መሰረትም ሊቨርፑል ተጫዋቹ ሲጫወት ለመመልከትም ስካውቶችን እየላከ ነው። ነገር ግን ስለ ዝውውሩ ገና የመጨረሻ ውሳኔ ላይ አልደረሰም። ሊቨርፑል ተከላካዩን በጠሮር ለማስፈረም ከቀረበ አስደሳች ይሆናል። ቡድኑ በመከላከል መስመር ላይም ተጨማሪ ጥልቀት ያስፈልገዋል። እናም ኢኳዶራዊው ተጫዋችም ለረጅም ጊዜ ጠንካራ ግዢ ይሆናል። ኦርዲኔስ በቤልጅየም ጥሩ ብቃት አሳይቷል እና ለእንግሊዝ እግር ኳስም የሚያስፈልገውን የአካል ብቃትና ቴክኒካዊ ችሎታዎችም አሉት። በፍጥነት ተስማምቶት ሊቨርፑልን ከኋላ እንዲጠናከርም ሊረዳው እንደሚችል ጭምር የሚያሳዩ መረጃዎች ናቸው የበጡት። በዚህ ጊዜ ቼልሲም በተጫዋቹ ላይ ፍላጎቶች አላቸው። በይፋዊ አቅርቦት ፍላጎታቸውን ተከትለውም ዝውውሩን ያጠናቀቁ እንደሆነ ለማየቱ አስደሳች ያደርገዋል። የቤልጅየሙ ክለብም ለተጫዋቹ ወደ አርባ ሚሊዮን ዩሮ ይጠይቃል ተብሎ ይታሰባል። ቼልሲ እና ሊቨርፑል ለዚህ ተጫዋችም የሚጠይቀውን ዋጋ ለመክፈልም የፋይናንስ አቅም አላቸው። የሃያ አንድ አመቱ ወጣትም በጣም ወጣት ነው። እናም ለወደፊት ኢንቨስትመንቱን ሊያረጋግጥም ይችላል። ከፍተኛ ደረጃ ያለው የፕሪምየር ሊግ ተከላካይ መሆንም የሚያስችሉ ባህሪያቶች ያሉትና ለሁለቱም እንግዲህ ክለቦች ጠቃሚ ንብረት ሊሆን እንደሚችል ነው የተገለጸው። ሊቨርፑል በዚህ ውድድር ዘመን በመከላከል ላይ ተጋላጭ ሆኖ ታይቷል። እናም ትልልቅ ዋንጫዎችንም ለማሸነፍ ከፈለገም የመከላከል አቋሙንም ማጠናከር ይኖርበታል። በሌላ በኩል ቼልሲ በመከላከል መስመር ላይ በደረሰባቸው በርካታ ጉዳቶችም ተቸግሯል። ሁለቱም ቡድኖች ጥራት ያለው የመሃል ተከላካይ ያስፈልጋቸዋል። እናም ደቡብ አሜሪካዊው ተጫዋችም መስፈርቱን ያሟላል ነው የተባለው። ይህ የሃያ አንድ አመት ወጣት ለእንግሊዝ እግር ኳስ በፍጥነት መላመድ ከቻለም የ40 ሚሊዮን ዩሮ ኢንቨስትመንት ለወደፊት እጅግ በጣም ዝቅተኛ ዋጋ ሊመስል እንደሚችል ነው በርካቶች ግምቶቻቸውን ያስቀመጡት። ቶተንሃም በቡንደስሊጋ ውስጥ ካሉት በጣም ተፈላጊ ወጣት ተጫዋቾች አንዱ ከሆነው ያን ዲያማንዴ ወኪሎች ጋር ባለቀ ሰዓት ውይይት ላይ መሆናቸው ተዘግቧል። ይህ መረጃ የወጣው ከስካይ ስፖርት ጋዜጠኛ ሳቻ ታቮሊየር ሲሆን ቶተናም ሆትስፐርሶች ተጫዋቹን ለበርካታ ወራት ሲከታተሉት እንደነበረና በቅርቡም ፍላጎታቸውን እንዳጠናከሩ ነው የተገለጸው። ቶማስ ፍራንክ የመከላከል መስመርን ሰንጥቆ መግባት የሚችል ተለዋዋጭ ተጫዋችን በመጠቀም የማጥቃት መስመሩን ማጠናከር ይፈልጋል። እናም የ19 ዓመቱ ዲያማንዴ መግለጫ ትኩረቱን ስቧል ነው የተባለው። ሆኖም ግን ቶተንሃም በዚህ ፍላጎት ብቻውን አይደለም። ሊቨርፑልም ወጣቱን ለማስፈረም ከፍተኛ ፍላጎት ነው ያለው። ዘገባው እንደሚያመለክተው ሊቨርፑሎች የራሳቸውን የማጥቃት መስመር መልሶ ግንባታ ለማድረግም ዲያማንዴን እንደቁም ነገር አድርገውም ጭምር ነው የሚመለከቱት። ሁለቱም ክለቦች ከተጫዋቹ ወኪሎች ጋር የላቀ ግንኙነትን ጭምር መስርተዋል። የዲያማንዴ የአሁኑ ክለብ አረብ ለብዚሽ በዲያማንዴ ላይ ያለው እየጨመረ የመጣውን ፍላጎት ሙሉ በሙሉ ያውቃል። ሁኔታውን በቅርብ እየተከታተሉት ቢሆንም ከእንግሊዝ ክለቦች ጋር ገና መደበኛ ድርድር እንዳልጀመሩ ነው ዘገቦች የሚያሳዩት። ለአብዚሽ ውሉ እስከ 2030 ድረስ ላለው የክንፍ ተጫዋችም ከፍተኛ የዝውውር ክፍያ እንደሚጠይቅ የሚጠበቅ ሲሆን፣ ይህም ደግሞ በጥሮር ትልቅ ዋጋን ድርድርን ውድድርን ሊያስጀምር ይችላል ተብሎ እንደሚታሰብ ጭምር ነው መረጃዎች የወጡት ያን ዲያማንዴ፣ ወደ አውሮፓ እግር ኳስ ከገባ ወዲህ ከፍተኛ እድገትን አሳይቷል። በኮት ዲቮር አቢጃን የተወለደው የ19 ዓመቱ የክንፍ ተጫዋችም ወደ ላይኛው ደረጃ የተጓዘበት መንገድም የተለመደ አይደለም። በስፔን ሲዲ ሌጋኔሽም እንዲሁ ከመጫወቱ በፊት ክህሎቱን በአሜሪካ በሚገኘው ዲኤምኢ አካዳሚም አዳብሯል። በላሊጋው ላይም አስደናቂ ብቃት ካሳየ በኋላ አርቤ ላይፕዚግን በሐምሌ 2025 በግምት በ20 ሚሊዮን ዩሮ አካባቢ በመክፈልም ዝውውሩን ውል መፍቻውን ወይም ሪሊስ ክሎዝን በመጠቀም ወደ ጀርመን ያመጡት። ከዚያን ጊዜ ጀምሮ በቡንደስ ሊጋው ላይ ምንም አይነት ችግር ሳይገጥመው በመላመድ በመጀመሪያዎቹ 14 ጨዋታዎች አራት ጎሎችንና አራት አሲስቶችንም አስመዝግቧል። ዲያማንዴ በዋነኝነት የግራ ክንፍ አጥቂ ሆኖ ይጫወታል። ነገር ግን ሦስቱንም የፊት መስመር ቦታዎች ላይ ምቹ ነው። የሚታወቀው በፍጥነቱ ኳስን በመቆጣጠር የማለፍ ችሎታውና ቀጥተኛ የጨዋታ ዘይቤው እንደሆነ በርካቶች ያምናሉ። በቅርቡ ለመጀመሪያ ጊዜ ለኮትዲቯር ብሔራዊ ቡድን ተሰልፎ መጫወቱም በዓለም እግር ኳስ ውስጥ ብቅ ካሉ በጣም አስደሳች ወጣት ተሰጥኦዎች አንዱ መሆኑን የበለጠ ሊያረጋግጥለት እንደሚችል ነው መረጃው የወጣው። ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ኮነር ጋላገርን ለማስፈረም እየፈለገ ነው። ከፌጂያስ በወጣው ዘገባ መሰረት እንግሊዛዊው ተጫዋች እንግዲህ የእንግሊዝ ብሔራዊ ቡድኑ ተጫዋችም ወይም አማካይን ለማስፈረምም የ30 ሚሊዮን ፓውንድ ጥያቄ እያዘጋጁ ነው። ኮነር ጋላገር በስፔኑ ክለብ መደበኛ የጨዋታ እድልን ለማግኘት ሲቸገር ቆይቷል። እናም የስራ መስመሩን ወደ ትክክለኛው መንገድ ለመመለስም በዚህ ጥር ወር መልቀቅ ይኖርበታል ተብሎ ነው የሚታሰበው። ወደ እንግሊዝ መመለስ ለሱ ተስማሚ ሊሆን ይችላል። ከቼልሲና ከክሪስታል ፓላስ ጋር በነበረው ቆይታ የፕሪምየር ሊግ እግር ኳስ ሰፊ ልምድ ያለው በጥር ወይም ወደ ማንቸስተር ዩናይትድ መሄድም ሊመርጥ ይችላል። እዚያም ደግሞ ብዙ የጨዋታ እድሎች ሊያቀርቡለት ይችላሉ። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራት እንደሚያስፈልገው ግልጽ ነው። የሃያ አምስት ዓመቱ እንግሊዛዊው የእንግሊዝ ብሔራዊ ቡድን ተጫዋች ደግሞ ቡድኑ እንዲሻሻል ይረዳል። እሱ ጠንክሮ የሚሰራ አማካይ ሲሆን በመከላከል ላይ የሚረዳና ለቡድኑ ጉልበት የሚጨምር ነው። ከዚህ ቀደም በፕሪምየር ሊጉ ጥሩ ነገሮችን አሳይቷል። እናም በማንቸስተር ዩናይትድ ላይም ፈጣን ተጽዕኖችን ማሳደር ይችላል። የስፔኑ ቡድን ሰላሳ ሚሊዮን ፓውንድ የሚሆነውን የመክፈቻ ጥያቄ ሲያቀርብለትም ለመቀበል ፍቃደኛ ይሆናል ወይ የሚለው ለማየት አስደሳች ያደርገዋል። ለእንግሊዛዊው ተጫዋች የበለጠ ገንዘብ ለማግኘት ሊፈልጉ ይችላሉ። እሱ ጥራት ያለው ተጫዋች መሆኑ አያጠራጥርም። እናም ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ በኃይሉ ያለውን ሁሉ እንግዲህ ማድረግ ይኖርበታል። በ30 ሚሊዮን ፓውንድ ዝውሩን ማጠናቀቅ ከቻሉ ግሩም የሆነ ኢንቨስትመንት ይሆናል ተብሎም ይታሰባል። የአለም ዋንጫው በሚቀጥለው አመት የሚካሄድ በመሆኑ ኮነር ጋላገር በክለብ ደረጃ በመደበኛነት መጫወት ይፈልጋል። ለሚመጣው አለም ዋንጫ የእንግሊዝ ቡድን አካል ለመሆኑ ስለሚፈልግ ወደ ማንቸስተር ዩናይትድ መሄድ ለእርሱ ተስማሚ ምርጫ ሊሆን እንደሚችል ነው የተገመተው። ቶተናም ሆትስፐርስም ግን ይህንን ተጫዋች ኮነር ጋል አገርን ለማስፈረም ፍላጎቶች ያሉት እናም ከኒውካስል ዩናይትድ እና ከኤቨርተን ጋርም ሌላ ፉክክር ይኖራል ተብሎ ይታሰባል። የ25 አመቱ ተጫዋች ወደ ፕሪምየር ሊግ ሊመለስ እንደሚችል ሲነገር ቆይቷል እና የስፔኑ ክለብም በ60 ሚሊዮን ዩሮ አካባቢ በሆነ ክፍያ ለመሸጥም ዝግጁ ነው። እንደ ፌጂያ ዘገባ ከሆነ ቶተናም ለመሀል ሜዳው ተጫዋች የሚጠየቀውን ዋጋ ለመክፈል ዝግጁ ይሆናል ተጫዋቹን ለማስፈረም በውይፋው አቅርቦትም ፍላጎታቸውን ተከትለው ይሄዱ እንደሆነ ማየቱ አስደሳች ነው የሚያደርገው የውድድር ዘመኑን በጥንካሬ ለመጨረስም ከፈለጉ በጥር ቡድናቸውን ማሻሻልም ይኖርባቸዋል ከሚያስደምም የውድድር ዘመን ጅማሮ በኋላ አቋማቸውን አጥተውታል ትክክለኛ ተጫዋቾችን ለማስፈረም የውድድር ዘመናቸውን ወደ ትክክለኛው መንገድ ለመመለስም ይረዳቸዋል ተብሎ ነው የሚታሰበው። በመሐል ሜዳ ላይ ተጨማሪ ቁጥጥርና የአካል ጥንካሬ ያስፈልጋቸዋል። እናም ኮነር ጋላገር ተስማሚ ምርጫ ሊሆን ይችላል። ሊጉንም በሚገባ ያውቀዋል። እናም ፈጣን ተጽዕኖ መፍጠርም ይችላል ተብሎ ነው የሚታሰበው። ኒውካስልና ኤቨርተን እንዲሁም በቡድናቸው ላይ ተጨማሪ ጥራት ያስፈልጋቸዋል። የ25 አመቱ እንግሊዝ ብሔራዊ ቡድን ተጫዋችም ለማስፈረም ከእነሱ አንጻር ጠንካራ መግለጫ የሚሰጥ ዝውውር ይሆናል። ጠንካራ ቡድን ለመገንባትና በከፍተኛ ደረጃ ለመወዳደር እየፈለጉ ነው። ኮነር ጋላገር ልዩ የሆነ ግዢ ይሆናል። ሶስቱንም ቡድኖች እንደሚያሻሽል ምንም ጥርጥር የለውም። ቶተናም ሆትስፐርስ ለተጫዋቹ የበለጠ ማራኪ መዳረሻ ሊሆን ይችላል። ተወዳዳሪ ቡድን ውስጥም ለመቀላቀል ይፈልጋል። እዚያ ደግሞ በዩኤፋ ቻምፒየንስ ሊግ መወዳደርና ለዋንጫዎች መታገል ይችላል። ስፐርሶች ያንን መድረክ ሊሰጡትም ይችላሉ። በሚቀጥለው ሳምንታት ውስጥም ዝውሩን ማጠናቀቅ ይችሉ እንደሆነ ለማየትም ማስደሳቸው ያደርገዋል። ኮነር ጋላገር ባለፈው ጊዜ በፕሪምየር ሊግ ችሎታውን ያሳየ ጥራት ያለው ተጫዋች ነው። እናም በፍጥነት ውጤት ለማስመዝገብም ይፈልጋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የኮሎምቢያዊውን አጥቂ ኩቾ ሄርናንዴዝን በጠሮር ለማስፈረም እየፈለገ ነው። እንደ ፌጃዝ ዘገባ ከሆነ ለዘርፈ ብዙ አጥቂው 26 ሚሊየን ፓውንድ አቅርበዋል። ሪያል ቤቲስ እንዲሄድ ለመፍቀድ ዝግጁ እንደሆነም ለመታየት ይቀራል። እሱ ለክለቡ ቁልፍ ተጫዋች ሲሆን ለማንቸስተር ዩናይትድም ጠቃሚ ተጨማሪ ሊሆን እንደሚችል ነው የሚነገረው። በክረምቱ የዝውውር መስኮት ብሪያን ኤምቤሞን፣ ማቲያስ ኩኛንና ቤንጃሚን ሼስኮን አስፈርመዋል። ቢሆንም ግን ሌላ አጥቂ ለእነሱ ተስማሚ ሊሆን ይችላል ሄርናንዴዝ እንደ አጥቂና በክንፍ መስመር ላይ መስራት ይችላል። እሱ ለቡድኑ ጎሎችን እና ፈጠራንም ይጨምራል። የ26 አመቱ አጥቂ ወደ ስራው ከፍተኛ ደረጃ እየገባ ሲሆን፣ ይህ ወደ ትልቅ ክለብም ለመቀላቀል ትክክለኛው ጊዜ ሊሆን ይችላል። ወደ ማንቸስተር ዩናይትድ መዛወሩም ለሱ በጣም አስደሳች ይሆናል። ለነሱ እንግዲህ በዓለም ላይ ካሉ ትልልቅ ክለቦች መካከል ሲሆኑ ችሎታውን በከፍተኛ ደረጃ ለማሳየት የሚያስችል መድረክም ሊሰጡት እንደሚችሉ ጭምር ነው የተናገረው። ሄርናንዴዝ በጥር ወር መሸጥ ለስፔኑት ክለብም ትልቅ ጉዳት ይሆናል። ሆኖም ግን ተጫዋቹ ለመልቀቅ ከወሰነ ሊያቆሙት የሚችሉት አቅም ላያገኙ ይችላሉ። ወደ ማንቸስተር ዩናይትድ የመቀላቀል ሀሳብ ሊማርከው ይችላል። በስራው ውስጥም ተስማሚ ቀጣይ እርምጃ ሊሆን ይችላል። እናም በከፍተኛ ደረጃ ራሱን ለማረጋገጥም ይፈልጋል። ሄርናንዴስ ከቤንጃሚን ሸስኮ ጋር የጎል ማስቆጠር ሸክሙን ለመጋራትም ይፈልጋል የተባለው ሄርናንዴስ ለእንግሊዝ እግር ኳስም በፍጥነት መላመድ ከቻለም የ26 ሚሊዮን ፓውንድ ኢንቨስትመንቱ ለወደፊት ትልቅ ቅናሽ ሊመስል ይችላል። ለማንቸስተር ዩናይትድ ወደፊት ጠቃሚ ንብረት ሊሆን ይችላል። በሚቀጥሉት ጥቂት ሳምንታት ውስጥም ሁኔታው እንዴት እንደሚገለበጥም ለማየት አስደሳች ያደርገዋል ተብሎ ነው የሚጠበቀው። አርሰናሎች አንቷን ሴሜንዮን ለማስፈረም በሚያደርጉት ጥረት ትልቅ ማበረታቻ አግኝቶ ሊሆን ይችላል ተብሏል። የአንቷን ሴሜንዮ ቤተሰብ በኤምሬትስ የአርሰናል ጨዋታን ሲመለከት ታይቷል። በማህበራዊ ሚዲያ ዘገባዎች መሰረት የቦርን መዙ ኮከብ ተጫዋች ቤተሰቦቹ በአርሰናልና በብሬንትፈርድ መካከል የሚደረገውን ጨዋታ ለመመልከትም ኤምሬትስ ስቴዲየም ተገኝተው ነበር ነው የተባለውም። ይህም ደግሞ በትዊተር ወይም ኤክስ ላይ ባለ ታማኝ የዝውውር ጉዳይ ላይም አዋቂ ሰው ተረጋግጧል። እኚህ ሰው በትዊተር ላይ እንዲህ ብለው ነው የዘገቡት። ብቸኛው መረጃ የአንቷን ሴሜንዮ ቤተሰቦች በአርሰናል እና በብሬንፈርድ ጨዋታ ላይ ኤምሬትስ ስቴዲየም ተገኝተው ታይተዋል። አርሰናል ይህንን ዘርፈ ብዙ አጥቂ ለማስፈረም ፍላጎት ካላቸው ክለቦች መካከል ናቸው። ለዚህም ነው የተጫዋቹ ቤተሰቦች በኤምሬትስ ስቴዲየም መገኘቱ በአድናቂዎች መካከል ከፍተኛ የዝውውር ደስታ ንም የፈጠረው ሴሜንዮው ከጥሬ ዝውውር መስኮት በፊትም ብዙ ክለቦች ፍላጎት ያላቸውና ከፍተኛ ፍላጎት የተነሳበት ተጫዋች ነው። ቅርብ ጊዜ በወጣ ዘገባ መሰረት ሊቨርፑል እሱን ለማስፈረም ተመራጭ እንደሆነ ተነግሯል። አርሰናልም ፍላጎት እንዳለው ቢገለጽም ተጫዋቹ ራሱ ግን ወደ ኤምሬትስ ስቴዲየም መሄድን እንደሚመርጥ ነው ሪፖርቶች የሚያሳዩት። ተጫዋቹ ራሱ የአርሰናል ደጋፊ መሆኑ በራሱ አምኗል። እናም ቀደም ሲል ደግሞ እንደ አርሰናል ባሉ ትልልቅ ክለብ ውስጥ ለመጫወት ያለውን ፍላጎትም በትክክል አረጋግጧል። ሊቨርፑል ና አርሰናል ብቻ ሳይሆኑ ቦርነመስ ኮኮቡን ለማስፈረምም ፍላጎት ያሳዩ ሌሎች ክለቦችም አሉ። ማንቸስተር ዩናይትድ በክረምቱ ሊያስፈርመው ሞክሮ ነበር እናም አቅርቦቶች ቢያደርግም የተጫዋቹ ውድቅ ተደርጎበታል። ፍላጎታቸው ግን እንደቀጠለ ነው። ቶተናም በክረምት ወራትም ለእሱ ያልተሳካ ጥያቄ ያቀረበ ሌላኛው ክለብ ነው። ከስካይ ስፖርት በወጣው የቅርብ ጊዜ መረጃ መሰረትም ስፐርሶች ሴሜንዮን ለማስፈረምም የሚጠይቀውን ዋጋ ለመክፈል ዝግጁ ሆነዋል። እነሱም ደግሞ የማስፈረም ጥረታቸውን ለማጠናከር ዝግጁ ናቸው። ማንቸስተር ሲቲም ይህንን ጋናዊ ለማስፈረም ከፍተኛ ፍላጎት ያሳየ ሲሆን የፔፕ ጓርዲዮላው ቡድን በሚቀጥለው የዝውውር መስኮትም የመልቀቂያ ውሉን ለመጠቀም ዝግጁ መሆኑን ነው ዘገባዎችም ያሳዩት። ሊቨርፑል፣ አርሰናል፣ ቶትናም እና ማንቸስተር ሲቲ በሙሉ ፊርማውንም ለማግኘት እየተፎካከሩ መሆናቸው፣ የመጨረሻው ውሳኔ በተጫዋቹ ምርጫ ላይ የተመሰረተ ሊሆን ይችላል። የሴሜንዮ ቤተሰብ በኤምሬትስ መገኘታቸው የተጫዋቹን ምኞትም የሚያመላክት በመሆኑም ለማየቱ ግን ይቀራል ተብሎ ነው የሚታሰበው። ሊቨርፑል በጥር ወር የዝውውር መስኮት ከክሪስታል ፓላስ የሚገኘውን ማርክ ጎሂን ለማስፈረም ተስፋ አድርጓል። የ ሀያ አምስት አመቱ ተጫዋች በክረምቱ ወደ ክለቡ ለመቀላቀል ተቃርቦ ነበር። ነገር ግን ክሪስታል ፓላሶች በመጨረሻዎቹ ደቂቃዎች ላይ ስምምነቱን አቋርጠውት ነበር። ሊቨርፑል በጥር ወር ለሱ ይመለሳል፣ እናም ወደ 25ና 30 ሚሊዮን አካባቢ ለማቅረብ እየተዘጋጁ ነው። ተከላካዩ በክረምቱ መጨረሻ አመት ላይም ያለው ውል ስለሚያበቃ ክሪስታል ፓላስን በነፃ ለመልቀቅም ፍላጎቱ እንዳለው ይታወቃል። ከቲም ቶክ በወጣው መረጃ መሰረትም ሊቨርፑል አሁን ላይ በጠሮን ለሚያደርገው ዝውውር ከተከላካዩ ኤጀንቶች ጋር ቀጥተኛ ንግግር ውስጥ ነው። ሪፖርት በተደረገውም ከ25 ሚሊዮን ፓውንድ ክፍያ በመክፈልም በእሱ እንግዲህ ጥራት ያለው ተጫዋችን ማስፈረም ለሊቨርፑል ትልቅ ብልሃት ይሆናል። በመከላከል ላይ በጣም ደካማ ሆነው ታይተዋል። እናም በሜዳው ላይ ደግሞ በዚህ አካባቢ ማሻሻል ያስፈልጋቸዋል የእንግሊዝ ብሔራዊ ቡድን ተጫዋቹም በመከላከል ላይ ሊለውጠው ይችላል ተጫዋቹ ክለቡን እንዲቀላቀል ማሳመን ለነሱ አስቸጋሪ አይሆንም በክረምቱ ከሊቨርፑል ጋር የህክምና ምርመራውን አጥብቆ ነበር አድርጎም እንደነበርናት እናስታውሳለን ዝውውሩን በጠሮርም ለማረጋገጥም ይፈልጋል ሊቨርፑሎች ከክሪስታል ፓላስ ጋር ስምምነት ላይ መድረስ ይችል እንደሆነ ለማየትም ማስደሳች ያደርገዋል ክሪስታል ፓላሶዎች በክረምቱ ወደ ሊቨርፑል የሚያደርገውን ዝውውር እያቋረጡት ጥራት ያለው ተተኪ ማምጣትን ባለመቻላቸው ነበር። በጠሮር ለካፕቴናቸው ጥራት ያለው ተተኪ ለማግኘትም ብዙ ጊዜ ይኖራቸዋል። በጠሮር እንግዲህ ጥራት ያለው ተከላካይ ማምጣት ይችሉ እንደሆነ ለማየትም አስደሳች ያደርገባል ጉሂ እንግዲህ በቅርቡ ክሪስታል ፓላስ ጥቂት የሀገር ውስጥ እንግዲህ ዋንጫዎችን እንዲያሸንፍ ረድቷል። እናም አሁን ለመልቀቅ በከፍተኛ ደረጃ ለመወዳደርም ፍላጎቱ እንደሆነ ተነግሯል። ሊቨርፑል ለሊግ ዋንጫዎችና ለዩኤፋ ቻምፒየንስ ሊግ ለመታገልም እድሉን ሊሰጠው እንደሚችል ነው የተገለጸው። ቶተናም በጥሮር የዝውውር መስኮት አንቷን ሴሜንዮን ለማስፈረም ፍላጎቶች ያሉት የ25 ዓመቱ ተጫዋች ለቦርነመዝ በጣም ጥሩ አቋምን አሳይቷል። እናም ደግሞ በአሁኑ ወቅትም በሊግ ውስጥ ካሉት እጅግ በጣም አስደሳችም አጥቂ ተጫዋቾች መካከል አንደኛው ነው። ከስካይ ስፖርት ዘገባ መሰረትም ሊቨርፑልና አርሰናል በተጫዋቹ ላይም ሌሎች ፍላጎት ያላቸው ናቸው። ቶተናም ዝውውሩን ለማጠናቀቅ የሚያደርገው ጥረትን አጠናክሯል። ዝውውሩን ለማድረግም ወደ 65 ሚሊየን ፓውንድ ለመክፈልም ዝግጁ ናቸው። በግራ መስመር ላይ የሚጫወተው አጥቂ ለማምጣት እየፈለጉ ነው። እናም አፍሪካዊው ተጫዋችም በክለቡ አፈ ታሪክ ለሆነው ለሶን ሂዩንግ ሚንም ወይም ደግሞ ታሪካዊ ለሆነው ተጫዋችም ተስማሚ ምትክ ነው። ቶትናም ደቡብ ኮሪያዊው ከለቀቀ በኋላ በአግባቡ ሊተክብ አልቻለም። በዚህ የውድድር ዘመን ለዋንጫዎች ለመታገል ከፈለጉ በመጨረሻው ሶስተኛው የሜዳ ክፍል ላይ ወይም ፋይናል ሰርድ ላይ ተጨማሪ ጥራት ያስፈልጋቸዋል። አፍሪካዊውን ማስፈረም ደግሞ ትክክለኛ አቅጣጫ የወሰደ እርምጃ ነው የሚሆነው። የጋና ብሔራዊ ቡድን ተጫዋች በቦርን መዝራሱን አረጋግጧል። በከፍተኛ ደረጃም የመወዳደር ችሎታ አለው። በተሻለ ቡድን ውስጥ መጫወት ለሱ ውስጥም ያለውን ምርጡን ሊያወጣ ይችላል፣ ችሎታውንም እንዲያሳይ ሊረዳው ይችላል። አሁንም 25 አመቱ ብቻ ነው። ወደ ስራው ከፍተኛ አመታትም እየገባ ነው። ክለቡን ከተቀላቀለ ለሰሜን ለንደኑ ክለብ ምርጥ እግር ኳስ ሊጫወት ይችላል ተብሎ ነው የሚታሰበው። አርሰናል አስቀድሞ በርካታ አጥቂ ተጫዋቾች ስላሉት በጠሮር 65 ሚሊዮን ፓውንድ ለተጫዋቹ ይከፍላል ተብሎ አይታሰብም። ቶትናም ዝውውሩን ለማጠናቀቅ የተሻለ እድል ያለው ይመስላል። ዝውውሩ በፍጥነት ማጠናቀቅ ይችሉ እንደሆነ ማየቱ አስደሳች ነው። እሱ ብሩህ የወደፊት እድል ያለው ከፍተኛ ጥራት ያለው ተጫዋች መሆኑ አያጠራጥርም። እናም ቶትናም ወደፊት ሊለወጥ ይችላል ተብሎ ነው የሚታሰበው። ተጫዋቹ በአሁኑ ጊዜ እጅግ በጣም ጥሩ አቋም ላይ የሚገኝ ሲሆን ዝውውሩ ከተሳካም በቶትናም በፍጥነት ጥሩ አቋም ለማሳየትም ይፈልጋል ተብሎ ነው የሚጠበቀው። ቼልሲ የኖቲንግሃም ፎረስቱ ተከላካይ የሆነው ሙሪሎን ለማስፈረም ፍላጎት አለው። የ23 ዓመቱ ተጫዋች የባርሴሎና ኢላማም ነው። በቅርብ ወራት ውስጥ ከበርካታ ከፍተኛ ክለቦች ጋር ስሙም ተያይዟል። እሱ ብሩህ የወደፊት እድል ያለው አስደሳች ወጣት ተሰጥኦ ተጫዋች ነው። በፕሪምየር ሊጉም ብቃቱን አሳይቷል። ቸልሲ ዝውውሩን ማጠናቀቅ ይችል እንደሆነና ከቻለ ደግሞ ሙሪሎን ለቡርኖ እጅግ በጣም ጥሩ ተጨማሪ ሊሆን ይችላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ተጫዋቹን ለማስፈረም ወደ 70ና 80 ሚሊየን ዩሮ ደግሞ መክፈልም ይኖርባቸው አለ። ኖቲንግሃም ፎረስቶች በጥር ወር እንዲሄድም አይፈቅዱለትም። እናም ቼልሲ ደግሞ ዝውውሩን ለመፈጸምም እስከሚቀጥለው ክረምት የዝውውር መስኮት ድረስ መጠበቅ ይኖርበታል ነው የተባለው። ብራዚላዊው ተከላካይ ክለቡን ለቆ እንዲሄድም ውሳኔ እያደረገ እንደሆነ ለማየት አስደሳች ያደርገዋል። በከፍተኛ ደረጃ ለመወዳደር ሀሳቡን ይማርከዋል። እናም ለቼልሲ ወይም ባርሴሎና የመጫወት እድሉ ደግሞ ለእሱ አስደሳች ያደርገዋል። የ23 ዓመቱ ተጫዋች ከፍተኛ ደረጃ ያለው ተከላካይ ለመሆን የሚያስችሉ ባህሪያቶች አሉት እናም ትልቅ ክለብን ለመቀላቀል በውስጡ ደግሞ ያለውን ምርጡን ሊያወጣም ይችላል። ቼልሲና ባርሴሎና ለወደፊት ኮከብ እንዲሆንም ሊያዘጋጁት ይችላሉ። የሚጠየቀው ዋጋ በጣም ከፍተኛ ነው እናም ባርሴሎና ሊከፍለው የሚቸገር ይሆናል። እነሱ አስቀድሞ በፋይናንስ ገደቦች ውስጥም ናቸው። እናም የኖቲንግሃም ፎረስት በጥያቄያቸው ምክንያታዊ መሆንም ይኖርባቸዋል ተብሎ ነው የሚታሰበው። ቼልሲን በተመለከተ ዝውውሩን ለማጠናቀቅ የሚያስችል በቂ የገንዘብ ሀብት አለው። ለሱ ደግሞ ከፍተኛ ዋጋ ለመክፈልም ፍቃደኛ የሆኑ እንደሆነ ማየቱ አስደሳች ያደርገዋል። የ23 ዓመቱ ወጣት በትክክለኛው መመሪያ ከፍተኛ ጥራት ያለው ተከላካይ ሆኖ ሊያድግ ይችላል። እናም በመጨረሻም እሱን የሚያስፈርመው ማንኛውም ክለብም ለወደፊት ኮኮብ ሊያገኝ እንደሚችል ነው መረጃዎች የወጡት። ቸልሲና ማንቸስተር ዩናይትድ የሴኔጋላዊውን ተአምረኛ ወጣት ሙሐመድ ዶቦን ለማስፈረም ፍላጎቱ አላቸው። የ17 ዓመት የመሃል አማካይ በጣም ከፍተኛ ግምት የተሰጠው ሲሆን ሁለቱ የፕሪምየር ሊግ ክለቦችም የእድገት ጉዞውን እየተከታተሉት ነው። ቸልሲ ከዚህ ቀደም ከተጫዋቹ ጋር ስሙ ተነስቶ የነበረ ሲሆን በአፍሪካን ፉት የተገኘ ዘገባ ደግሞ ክለቡ ፍላጎቱን እንዳደሰ ይነገራል። ባርሴሎና በፉክክር ውስጥም እንዳለ ይታመናል። እናም ደግሞ ሁለቱም የፕሪምየር ሊግ ክለቦችም ከባርሴሎና ቀድመው የተጫዋቹን ፊርማ ማግኘት የሚችሉ እንደሆነ ማየቱ አስደሳች ያደርገዋል። ቼልሲና ማንቸስተር ዩናይትድ ሞሐመድ ደቦ ላይም አይናቸውን ጥለዋል። ቼልሲና ማንቸስተር ዩናይትድ በቅርብ ጊዜ በተደረጉ የዝውውር መስኮቶችም ወጣት ተጫዋቾችን በማምጣት ጥሩ ስራን ሰርተዋል። እናም ደግሞ ለወደፊቱ ለመገንባትም እየፈለጉ ነው። የ17 ዓመቱ ወጣትን ማስፈረም ብልህነት የተሞላበት ውሳኔ ሊሆን ይችላል። ዶቦ ደግሞ ብሩህ የወደፊት እድል ያለው አስደናቂ ተሰጥኦ ሲሆን በአሁኑ ጊዜ ከአፍሪካ እግር ኳስ ምርጥ ወጣት ተስፋዎች አንደኛው ነው። ቼልሲ ወይም ማንቸስተር ዩናይትድ በተመጣጣኝ ገንዘብ ሊያስፈረሙት ከቻሉ ይህ ውል ወደፊት ትልቅ ትርፍ ሊያስገኝ ሊሆን ይችላል። ወደ ፕሪምየር ሊግ የመዛወር ድሉ ለመሀል አማካዩም አስደሳች ይሆናል። ለቼልሲ ወይም ማንቸስተር ዩናይትድ ቋሚ ተሰላፊ ላይሆን ቢችልም ወደፊት የበለጠ እንዲያድግና ያለውን አቅም እንዲያሳካ ደግሞ ሊረዱት ይችላሉ። ሁለቱ ክለቦች ወጣት ተጫዋቾችን በማሳደግ ረገድ አስደናቂ ታሪክ አላቸው። በደቦው እድገት ውስጥም ደግሞ ቁልፍ ሚና ሊጫወቱም ይችላሉ። በስፖርት አካዳሚ ይህንን ጎበዝ ወጣት በቀላሉ ማጣት አይፈልግም። ከሁለቱ የፕሪምየር ሊግ ክለቦች አንዱ ከእነሱ ጋር ምክንያታዊ የሆነ ስምምነትም ማድረስ ይችሉ እንደሆነ ማየቱ አስደሳች ይሆናል። የ17 ዓመቱ አማካይ በመጨረሻም የት እንደሚያልፍ ማየቱ አስደሳች ያደርገባል ተብሎ እንደሚጠበቅ ነው። መረጃዎች በትልቁ እየበጡ የሚገኙት ውድ ቤተሰቦቻችን፣ ይህ ሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ነው። በዚህ ቻነላችን ላይ የተለያዩ ስፖርታዊ ጉዳዮችን እያነሳሰንላችሁ በተለይ ከዝውውር ጉዳዮች ጋር በተያያዘም የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን ከእናንተ ጋር አደረግን። ስላደመጣችሁኝ ቆይታችሁ ከኛ ጋር ስለነበር እጅግ እጅግ ከልብ አድርጌ ነው የማመሰግናችሁ። ፏርባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስለ ተከታተላችሁ ከልብ አድርጌ አመሰግናለው። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኘው ናል። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።